በዛሬለት እንግዲህ ሩታ ለአብርሃም የቃል እንደገባችለት ሰምቼ ነበረ። እሱ ብቻ አይደለም ገቺ ጥያቄውንም የምታነሳለት እና ከፍርድ ቤትም እንግዲህ ያው እያስገባችሁንም ወረቀት እንደምትቀበልና ሁሉንም ነገር እንደምትተው ቃል እንደገባችለት ለማወቅ ችለናል ማለት ነው። በዚህ ጉዳይ ላይ እንግዲህ አዳዲስ ነገሮች አሉ። እሱ ብቻ አይደለም፣ የሄርሜላ ጉዳይም አዲስ ነገር ተፈጥሯል። በተለይ ሄርሜላ ወደ ብታጅራ አለች ተብሎ እንግዲህ በጣም በስፋት እየተወራ ይገኛል። በዚህ ጉዳይ ላይ እንግዲህ አድርጌ ለእናንተ ቪዲዮን አደርሳለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ፣ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ፣ በትናንትናው ዕለት እንዳያችሁት ከሆነ በተለይ ሩታና አብርሃም ተገናኝቶ በጣም ብዙ ነገሮችን ሲነጋገሩ ነበረ። ከዛም አልፎ እንግዲህ ከረጅም ጊዜ በኋላ ማለት ይቻላል በሳቅና በፈገግታ ጊዜያቸውንም እያሳለፉ ይገኛሉ። በተለይ እንግዲህ ያው ያለፈውን ነገር ለመርሳትም ፈልጓል። በዚህ ደረጃ መቀራረባቸው ደግሞ በጣም ብዙ ሰዎችን አስደስተዋል። ምክንያቱም ሊታረቁ ነው ወይ ብሎ እንግዲህ በጣም ብዙ ሰውም እየጠየቀ ይገኛል። እንግዲህ ባገኘነው መረጃ መሰረት ደግሞ እጅግ በጣም ደስ የሚል ነገር ተፈጥሯል። በተለይ እንግዲህ ሩታ ከዚህ በፊት ወደ ፍርድ ቤት ያስገባችው የፍቺ ጥያቄ እንደምታነሳ ለአብርሃም ቃል እንደገባችለት እንግዲህ አንዳንድ መረጃዎች እየደረሱን ይገኛሉ። በተለይ እንግዲህ በዚህ ጉዳይ ላይ ጋሽዬም ብቻ ሳይሆን ሽማግሌዎቹም እንግዲህ በተደጋጋሚ ማለት ይቻላል እየጠየቋት ይገኙ ነበረ። ምክንያቱም እንግዲህ ያው ወደ እርቅ እንኳን ለመምጣት መጀመሪያ ላይ የፍቺ ጥያቄ አያስገባሽውም በሙሉ ከፍርድ ቤት መውሰድ እንዳለብሽ እና አንዳንድ ነገሮችን ለማስተካከል እንኳን ለማውራትም እንዲመች ያንን ነገር ለጊዜው እንድትተይ እባክሽን ብሎ እንግዲህ በጣም ብዙ ጊዜ ሲጠይቋ ስለነበረ ያንንም ውሳኔ ላይ ለመድረስ እንግዲህ እንደወሰነች የተሰማው ዜና እሱ ብቻ አይደለም። እንግዲህ በጣም በሚገርም ሁኔታ ደግሞ እንግዲህ ሄርሜላ ወደ ቡታጅራ እንዳቀናችና የነሱንም ሕይወት ለመበጥበጥ እንግዲህ ቁርጣ እንደተነሳችም አንድ መረጃ ደርሶናል። በተለይ እንግዲህ በአሁኑ በጣም አምርራለች እንግዲህ ሄርሜላ ምክንያቱም እንግዲህ ያው አብርሃም እና ሩታ እንደዚህ ደስተኛ ሆኖ ሲያሰጣኝ እንግዲህ እጅግ በጣም ቅናት ውስጥ እንደገባች እንደገባችና እጅግ በጣም እንግዲህ ስሜታዊ እንደሆነች አይተናል ማለት ነው። እሱ ብቻ አይደለም ከዚህ በፊት እንደምታስታውሱት በተለይ አብርሃምን ፕራንክ ለማድረግ እንግዲህ ወይም ደግሞ አብርሃም እሷን ፕራንክ ለማድረግ ሲያደርጉ በነበረበት ሰዓት ላይ በተለይ አንዲት ሴት መታ እንግዲህ አብርሃምን ጉንጩ ስትስመው በተለይ በጣም እንደተናደደች እና ስሜታዊ ሆና እንደነበረ በደንብ እናስታውሳለን። እንግዲህ ሩታ እንኳን በዛ ደረጃ የማትናደድበትን ነገር እሷ ምን ያህል እንደተናደደች አይተን ነበረ። ይሄ ማለት እንግዲህ ያው ለአብራም ያላት ፍቅርን ያው እስከ ዛሬ ድረስ በደንብ በግልጽ ባታወራ እንኳን በጣም ለሱ የተለየ ስሜት እንዳላት በደንብ የሚያስታውቅ ነገር ነው። እንግዲህ ባገኘት መረጃ መሰረት ደግሞ እንግዲህ ያው ሄርሜላ ወደ ውታጅራ እንዳቀናችና በጣም ብዙ ሚስጥሮችም ለማውጣት እሱ ብቻ አይደለም እጅግ በጣም ትልልቅ ሴራዎችን ይዛ ከተፍ ብላለች። እንግዲህ ወደ ውታጅራ እጅግ በጣም አሳሳቢ ነገር ውስጥ ገብቷል። በተለይ እንግዲህ ያው እንደምታውቁት በተለይ አብርሃም እና ሩታ ሰላም ለመሆን ሲዘጋጅ ወይም ደግሞ ሰላም ነገር እንኳን ሲፈጠር እጅግ በጣም ብዙ ቻሌንጆች ይመጣሉ። በጎን አዳዲስ ነገሮች እየመጡ ህይወታቸውን ሲያመሰቃቅል እንደነበረ በደንብ እናስታውሳለን። አሁን ላይ እንግዲህ ትንሽ ሰላም ሆኗል ተብሎ እንኳን ምንም ሳይቆዩ አሁንም ድጋሚ ለመረበሽ እዛ ደረጃ ድረስ እንግዲህ ለመድረስ መምጣቷ እጅግ በጣም የሚያሳፍር ነገር ነው። ምክንያቱም እንግዲህ እንደምታውቁት ሄርሜላ ያደረገችው ነገር እስከዛሬ ድረስ የምንረሳው ነገር አይደለም። እነሱም እንዲለያዩ ከፍተኛ ጥረት ስታደርግ ከነበረው ሰዎች መሀል ሄርሜላ ተጠቃሽ ናት። እሱ ብቻ አይደለም። እንግዲህ ሌሎቹም በተለይ ሽማግሌዎቹም ያስተላለፉት መልዕክት እጅግ በጣም የሚገርም ነበረ። ምክንያቱም እንግዲህ ያው ሄርሜላ ከህይወታቸው እንዲያወጡ በጣም በተደጋጋሚ ሲያወሩ ነበረ። በተለይ አብርሃም እጅግ በጣም እያስጠነቀቁት ከአሁን በኋላ ከሄርሜላ ጋር ያለን ግንኙነት እንድታቆም እንፈልጋለን ብለው በግልጽ ሲናገሩ ነበረ። ለሩታም በተጨማሪ እንግዲህ ለሩታን መልዕክት አስተላልፎ ነበሩ። ለሩታ እንግዲህ ምንድን ነው ያሉት የፍቺ ጥያቄ ያስገባሽውን በፍርድ ቤት ያስገባሽውን ጥያቄ አስነሺ ወይም ደግሞ እንዲነሳ አድርጌ ካሁን በኋላ ለማውራት እንኳን ወይም ደግሞ እንግዲህ ያለውን የተፈጠረውን ነገር በተለይ ለመፍታት ግዴታ የፍቺ ጥያቄው መነሳት አለበት። ያንን ነገር ነው እንግዲህ በደንብ አድርጎ ሲናገሩ የነበረው። ሩታም እንግዲህ እንደወሰነች እና በተለይ ለአብርሃምም ቃል እንደገባችለት የፍቺውን ጥያቄም ለማንሳት ወይም ደግሞ ፍርድ ቤት እንግዲህ በተለይ ፍርድ ቤት መሄድ የምችልበት ታይም ላይ ወደዛ ቦታ ተገኝታ ከሷንም እንደምታስነሳ እንግዲህ ያንን ነገር በደንብ አድርጋ ተናግራ ነበረ። እንግዲህ የፍርድ ቤት ቀጠሮም እየደረሰ እንደሆነ በተለይ የሩታ እንደዚህ በጣም እንግዲህ የህግ ባለሙያ በተደጋጋሚ ማለት ይቻላል ያንን ነገር እያነሳ እየተናገረ ይገኛል። ምክንያቱም እንግዲህ ጠበቃዋ እንዳለ ከሆነ ጥቂት ቀናቶች ብቻ እንደቀሩና አሁን ፍርድ ቤት እንግዲህ እረፍት ላይ ስለነበሩ አሁን ግን ወደ ስራ ስለገቡ ካሁን በኋላ ምንም የሚታገዙም ነገርም አይደለም። ቀጠሮም ስለደረሰ እንግዲህ የቀጠሮ ሁኔታ ላይ ይመሰረታል። ከዛ በኋላ የፍቺውን ጥያቄም ማስነሳት ትችላለች ብሎ እንግዲህ ያንን ሀሳቡን እየሰጠ ይገኛል ማለት ነው። እንግዲህ በሌላ በኩል ያው ሽማግሌዎቹ ቀጠሮ ይዟል፣ በተለይ አብርሃምና ሩታን ለማገናኘትና ስላለው ነገር በደንብ ተነጋግሮ እንዲፈቱት እንግዲህ በደንብ አስቦበት እንዲፈቱ ቀጠሮ እንደያዙም በደንብ ሰምተናል። እጅግ በጣም ደስ የሚሉ ነገሮችም እየተከሰቱ ይገኛሉ። ምክንያቱም እንግዲህ በፍጹም በዚህ ደረጃ አብርሃምና ሩታ እንግዲህ ተቀራርቦ እየሳቁ የተለያየ ቪዲዮዎችን ሲሰሩ ስናይ ለመጀመሪያ ጊዜ ነው። ምክንያቱም በጣም ቆይቷል። ይሄ ከአምስት ስድስት ወር በፊት የነበረ ታሪካቸው ነው። እንግዲህ ታሪካቸውን እንዳዲስ አንስቶ ያንን ነገር እንግዲህ የተፈጠረውን ነገር በሙሉ ረስቶ በዚህ ሰዓት ተስማምቶ እና ተግባብቶ እዚህ ደረጃ ላይ መድረስ እንግዲህ እጅግ በጣም የሚያስደስት ነገር ስለሆነ በዚሁ ቢቀጥሉ የተሻለ ነው። በተለይ አዳዲስ ቪዲዮዎችን ከሩታ ጋር ተስማምቶ በሰላም ቢሰራ ሞር በተገናኘ ቁጥር እንኳን ፍቅሩም ወይም ደግሞ የእሷም ፍቅርም እየተነሳ ወይም ደግሞ እየጨመረ ይሄዳል፣ ያለውን ነገርም እየረሳች ስለምትሄድ በተለይ አብርሃም ለሱ የእርሷ ክብር ካላት እንግዲህ በዚህ ሰዓት እጅግ በጣም ወሳኝ የሆነ ሰዓት ስለሆነ ለእሷም እንግዲህ በጣም እንግዲህ ጥሩ ሰው ሆኖ በተለይ የተለየ ፍቅር አሳይቶ እሷንም ተንከባክቦ በተለይ በዚች ሰዓት ላይ እጅግ በጣም እንግዲህ እንክብካቤ ስለሚያስፈልጋት ልትወልድም፣ ጥቂት ቀናቶች፣ በጣት የሚቆጠሩ ቀናቶች ስለቀሩ በደንብ አድርጎ ከተንከባከባት እንግዲህ በተለይ እያሰበችው ነገር ልተው ትችላለች ወይም ደግሞ የፍቺውን ጥያቄ በእርግጠኝነት እንግዲህ እንደ ቃል እንደገባችለት ያው ከፍርድ ቤት በተለይ ወደ ፍርድ ቤት ስትመለስ ወልዳ ያንን ነገሮችን ለማስተካከል ልትሞክር ትችላለች ብዬ አስባለሁ። ስለዚህ እንግዲህ ሩታ እያደረገች ያለችው ነገር በተለይ እጅግ በጣም የሚያስደስት ነገር ነው። አብርሃም እንግዲህ ከሄርሜላ ጋር ያለውን ግንኙነት በዚህ ይቋጫል ብዬ ለማሰብ እጅግ በጣም እቸገራለሁ። ምክንያቱም እንግዲህ ሄርሜላን በደንብ ታውቃታላችሁ። በተለይ ሄርሜላ የምታደርገው ነገር በጭራሽ በጭራሽ ለመሸነፍ ማትሞክር ሴት ስለሆነች በቀላሉ ዝም ብላ ሁሉም ነገር በሰላም እንግዲህ ትፈታለች ብዬ አላስብም። ዞሮ ዞሮ እንግዲህ ሄርሜላ ወደ ቡታጅራ እንዳቀናችና ነገሮችን ለመበጥበጥ እንግዲህ እንደተዘጋጀችም ሰምቻለሁ። ይሄ ነገር ደግሞ በስፋት እየተወራ ይገኛል። በተለይ እንግዲህ ቢኒም የራሱ ቻናል ላይ በደንብ አድርጎ ሲናገር ነበረ። ቢኒም ሁላቸው የምታውቁት በተለይ እንግዲህ በደንብ በደንብ ነገሩ ሊከር ይችላል ብሎ በደንብ ሀሳቡን ሲሰጥ ነበረ። ምክንያቱም በዚህ ሰዓት እንግዲህ ወደ ቡታጅራ መምጣት አልነበረባትም ብሎም እጅግ በጣም እንግዲህ ስሜታዊ ሆኖ ሲናገር ነበረ። ስለዚህ እንግዲህ ነገሮች ይስተካከላሉ ወይ ሳይስተካከሉም ምንድን ነው የሚፈጠረው ቀጣይ የሚለውን ነገር እንግዲህ አዳዲስ ነገር ሲኖርም ለእናንተ ለማድረስ ሞክራለሁ። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ያላችሁ ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።